የሕዝብ ማዕከል አገልግሎት እንደሚሰጥበት መጠን ጥራት ያለው ምቹ ሁኔታ መፈጠር አለበት። ለሰራተኛውም ለተገልጋይም ምቹ ሁኔታ ከመፍጠር አንጻር በርካታ ተግባራት የተሰሩበት ሁኔታ አለ። ቀለል ባለ መልክ ምቹ ሁኔታ መፍጠር ይቻላል፣ ባለው ቦታ ላይ ባለው ስፔስ ላይ ማለት ነው። የመንግስት ተቋማትን አገልግሎት አሰጣጥ ውጤታማ ለማድረግ ለሰራተኞችና ለተገልጋዩ ህብረተሰብ ምቹ የስራ ሁኔታ መፍጠር ጉልህ ድርሻ እንዳለው ይነገራል። ይህንንም አስመልክቶ የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት በወረዳ 9 አስተዳደር የተፈጠረ የአገልግሎት ምቹ ሁኔታዎች ምን ይመስላሉ ሲል ተዘዋውሮም ቅኝት አድርጓል። የወረዳ 9 አስተዳደር ዋና ስራ አስፈጻሚም አቶ ዳዊት ከበደ ተግባራዊ የተደረጉ ምቹ ሁኔታዎችን እንዲህ ሲሉ ይገልጹታል። እኛ ወረዳ ላይ ከዚህ በፊት የአገልግሎት አሰጣጥ አካባቢ ላይ የተወሰኑ የቦታ ምቹነት ችግሮች ነበሩ። ከባለሙያ ጋር የተነሳሽነት ችግሮች ነበሩ። ሌላ አካባቢው ምድረግቢውም ማራኪም አልነበረም። ሰዎች ሲመጡ ለማስተናገድ ምቹነት ይጎለው ነበረ። ጥቅል ደግሞ አሰራር ሲስተሞቹ በተለይ የአንድ ማዕከል አገልግሎት ሮብና አርብን በተመለከተ አመራሩም፣ ሰራተኛው ቁጭ ብሎ ተከክሎ ከማገልገል አንጻር መሰረታዊ ጉድለቶች ነበሩ ይህንን በተከታታይ በመገምገም ምንድነው መደረግ ያለበት ምንም ላይ ማተኮርና መስራት አለብን የሚለው ላይ አራት ኪሎም እንደመሆኑ መጠን ቦታው ብዙ ተቋማት የመንግስት ተቋማትም የግል ተቋማትም እንዳሉበት ሁኔታ አይተን ገምግመን ማሻሻዮች አድርገናል አገልግሎቱ ውጤታማ እንዲሆን አበረታች ስራ መሰራቱን የወረዳው አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ ወይዘሮ ረሂማ ጀማል እንደሚከተለው ተዘዋውረው አስረድተውናል። ከመነሻው ለሰራተኛውም ለተገልጋይም ምቹ ሁኔታ ከመፍጠር አንጻር በርካታ ተግባራት የተሰሩበት ሁኔታ አለ። እሱንም ለማየት ከመነሻው ስንጀምር ጋ በመጀመሪያ የምንመለከተው እዚ ጋ አጠቃላይ እንደ ወረዳችን ሀያ ሁለት ሴክተሮች አሉ። እዚ ጋ አቅጣጫ ጠቋሚ ነው። ማንም ከስተመር ሲመጣ ወረዳችን ላይ ወዴት መሄድ እንደሚፈልግ እዚ ጋ በመጀመሪያ መነሻውን ካየ በኋላ ወደሚፈልገው ተቋም ይሄዳል ማለት ነው። በተጨማሪ ደግሞ ተቋሙ ላይ ደግሞ ሲሄድ የፍሎሮቹ ደግሞ በተሻለ ጥራት ባለው ማቴሪያል ተሰርቶ ደግሞ ፍሎሮቹ ላይ ደግሞ የጽህፈት ቤቶቹ ስም ያለበት ሁኔታ አለ። ማንኛውም ከስተመር ሲመጣ ከበር ልክ እንደገባ ይሄ አቅጣጫ ጠቋሚ ስላለ ወዴት መሄድ እንደሚፈልግ ከዚያም አንብቦ ሄዶ የመገልገል ስራ ይሰራል ማለት ነው። የሮብና ርብ የአንድ ማዕከል አገልግሎት በጥራት በሚያምር ሁኔታ በተለይ ተገልጋዩ ሲመጣ በሚማርክ ጥሩ ምቾት በሚሰጥ ሁኔታ እንዲቀርቡ ሰራተኛውን ማዘጋጀት ነው። ሰራተኛውን አዘጋጅተናል። ሰራተኛውን ያዘጋጀ ነው በሁለት መንገድ ነው። አንደኛ የሚሰራበትን ፕሮሲጀር እንዳያሳጠር በማድረግ ነው። አንድ ያዘጋጀ ነው። ሁለተኛ ሰዎች ሲመጡ አቀባበል ጀምሮ የመጀመሪያው ሁኔታን መስተካከል ስላለበት ያንን የማስተካከል ስራ ሰርተናል። ሶስተኛ ደረጃ ላይ ዩኒፎርም በአንድነት ለብሰው ያንን ዩኒፎርም ጥሩ ሰውም ሲመጣ ለይቷቸው በቀላሉ አገልግሎት እንዲያገኙ ምቹ ሁኔታ የኤቢሲ ስራዎችንም በደንብ አድርገን ጥርት ባለመልክ እንዲሰሩ በማድረግ አገልግሎቱ እንዲዘምን ነው የተደረገው። በዚህም ከማህበረሰቡ በወሰድ ነው ሰርቬ እርካታ ለውጦች እንዳሉ በእኛም ብቻ ሳይሆን በውጭ አካላትም ጭምር በተወሰደ ሰርቬ ማረጋገጥ ተችሏል። እዚህም በጣም ተጨባጭ ውጤቶች ለውጦች መጥተዋል። እንግዲህ የመስተዳድሩንም ግቢ እንደምትመለከቱት በርካታ ምቹ ሁኔታ የተፈጠረበት ሁኔታ አለ። ሰራተኛው ደግሞ በደንብ በተነቃቃ መንፈስ እንዲሰራ ደግሞ ግቢያችን ላይ ባለችው አነስተኛ ቦታ ሰጥተን የከተማ ግብርናም ተጠቃሚ እየሆኑ ያለበት ሁኔታ አለ። ምቹ ሁኔታ ከመፍጠር ጋር ተያይዞ ደግሞ ይህን የመሰለ ካፌ ወረዳ አስተዳደሩ አሰርቶ ሰራተኛው በካፌ ተጠቃሚ እየሆነ ያለበት ሁኔታ አለ። ተቋማት ጽህፈት ቤታቸው ላይ ምን ምን አገልግሎት እንደሚሰጡ ከዚህ ቀደም የነበረው ተገልጋዩም አገልጋዩም የማይለይበት ሁኔታ ነበረ ማለት ነው። ስለዚህ እንደኛ እንደ መስተዳደር ደግሞ የወሰድነው ነገር ቢኖር ነው፣ አንደኛ የጠረጴዛ ባጅ ያሰራንበት ሁኔታ አለ። ሁለተኛ የደረት ባጅ ያሰራንበት ሁኔታ አለ። ሌላው ደግሞ በተጨማሪ ደግሞ ትልቁ ስራ ብለን የወሰድነው ደግሞ ሸሚዝ የማሰራ ስራ ነው ማለት ነው። ያን ሸሚዝ ይለብሳሉ። ተገልጋይ በሚመጣ ሰዓት ምንም ሳይቸግ ገብቶ ተገልግሎ ተስተናግዶ የሚመጣበት ሁኔታ አለ። ምቹ ሁኔታ ከመፍጠር አንጻር ወረዳው ከአቀማመጡ ከወንበሩ ምቹ እንዲሆን ለተገልጋይም ለአገልጋይም ምቹ ከማድረግ ስራ ነው የተሰራው። እንደ አጠቃላይ ከአርአያ ከመሆን አንጻር ጽፌትት ሃላፊም ጨምሮ ዩኒፎርም እንድለብስ አገልጋይና ተገልጋይ አይታወቅም ነበር ከዚህ በፊት ዩኒፎርም በሳይኖርበት አገልጋይ ማን ነው ተገልጋይ ማን ነው? በጣም ሰው ስለሚበዛበት ድብልቅ ነበር ማለት ነው። አሁን ግን ወረድ ተገልጋይ ምቹ ሁኔታ ተፈጥሮለት ወንበር ተዘጋጅቶለት ቁጭ ብሎ በየወረፋው እየተዘጋጀ፣ አገልጋይ ደግሞ ዩኒፎርም እና ባጅ አስሮ በትክክለኛ የሚፈልገው ተገልጋይ ወደ ማን መሄድ አለብኝ ብሎ በግልጽ ወደሚፈለገው ሰው በግልጽ ሳይደናገር ይሄዳል ማለት ነው እና በዚህ ልክ ተቋማችን ሪፎርም ከተሰሩ አንዱ ስለሆነ ምቹ አድርገን አገልግሎት አሰጣጣችንን ቀልጣፋና ውጤታማ እንዲሆን ያደረግንበት አንዱ የሪፎርም ስራ ከተሰሩ ስራዎች ስራና ኮለጽሕፈት ቤት ነው ማለት ነው። ባለ ጉዳይም በመጣበት ሰዓት ፀሐይም ዝናብም ሳያገኘው እዚጋ ቁጭ ብሎ ወረፋውን ጠብቆ ማናገር የፈለገውን አካል ገብቶ አገልግሎት ተሰጥቶ ተስተናግዶ የሚመጣበት ሁኔታ እየፈጠርንበት ሁኔታ አለ ማለት ነው። ከሱ በተጨማሪ ደግሞ እዚህ ጋር የምንመለከታት ዩቲስ አለች። ምንም አይነት አገልግሎት ጽፈት ቤቶች የሰሩትን ስራ ሊሆን ይችላል፣ ኮሚኒኬሽንም የሰራውን ስራ ሊሆን ይችላል። እያንዳንዱን መረጃ እዚህ ጋር በመምጣት ለሚፈልጉት አካል የሚያደርሱበት ሁኔታ አለ እንደ አጠቃላይ ደግሞ አጠቃላይ ጽህፈት ቤቶቹ ላይ ያሉትን ደግሞ የዜጎች ቻርተር ላይ ጽህፈት ቤቶቹ ምን መብት አላቸው፣ ምን ግዴታ አላቸው፣ ከስተመሩስ ምን መብት አለው ግዴታ አለ የሚለውን ደግሞ እንደኛ ደግሞ በአንድ ማዕከል ተጠምሮ ደግሞ እዚህ ላይ የምናሳይበት ሁኔታ አለ። ማንኛውም ከስተመር ሲመጣ እዚህ ጋ ያለው መረጃ በማየት ወደ ፎቁ ወደ ጽህፈት ቤት እየሄደ አገልግሎት እያገኘበት ያለበት ሁኔታ አለ ማለት ነው። ወረዳ አካባቢ ላይ ያለው አገልግሎት የህዝብ ማዕከል አገልግሎት እንደሚሰጥበት መጠን ጥራት ያለው ምቹ ሁኔታ መፈጠር አለበት ብለን እናምናለን። ምክንያቱም ህዝብ ያለው ወረዳ ነው። ወረዳ አካባቢ የሚመጣው ሱ ደግሞ በጥሩ ሁኔታ ምቹ ሁኔታ ማየት መቻል አለበት። አብዛኛው የኛ የወረዳ ትሬንድ ምንድን ነው? ብዙ ዶክመንቶች የበዙበት የተጣበበ ቢሮ ምቾት የማይሰጥ ሁለት፣ ለሰራተኛው ራሱ ምቾ ያልሆነ ጥሩ ስሜት የማይፈጥርበት ሰውንም እንዲቀበል ስሜቱ ምቹ ያልሆነ ሁኔታዎች ናቸው። ይሄ እንደ ባህል ብዙ ቦታዎች ላይ ይንጸባረቃሉ። ይሄን መሰበር አለበት። መጀመሪያ ሰው ጥሩ ቦታ ላይ ይቀመጣል፣ ቀጥሎ የሚመጣውን ሰው በደስታ የሚያገለግልበት ሁኔታዎች መፈጠር መቻል አለባቸው። ስለዚህ ሪሶርስ ባይኖርም ባለው ሪሶርስ ከቢሮ ይጀመራል ማለት ነው። ሌሎች ተቋማትን ድጋፍን በመጠየቅ ቀለል ባለ መልክ ምቹ ሁኔታ መፍጠር ይቻላል፣ ባለው ቦታ ላይ ባለው ስፔስ ላይ ማለት ነው። ሌላ ተጨማሪ ነገር ምንም የሚያስፈልግ ያንን መጠቀም ፕሮፐር ከቻለ ምቹ ሁኔታዎችን መፍጠር የምንችልበት ሁኔታ ስላለ ወረዳዎች ምቹ ለሰው የሚስማማ አገልግሎት የሚሰጡበት ኢንቫይሮመንቶችን መፍጠር ይቻላል ብዬ አምናለሁ። የአራዳ ክፍለ ከተማ አስተዳደር ተቋማት በአደረጃጀት በሰው ኃይል በቴክኖሎጂና በስራ አካባቢ ዘመናዊ ወይም ስማርት ሆነው የተገልጋይ እርካታ የሚረጋገጥባቸው ለማድረግ የተቋማትን ሪፎርም ስራ አጠናክሮ ስለመቀጠሉ የአስተዳደሩ መረጃዎች አመላካች ናቸው።